ጤና ይስጥልን የከበረ ሰላምታችን በመላው አለመሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ አድማጮቻችን ይድረስ ብለናል። በርከት ያሉ ስፖርታዊ ጥንቅሮችን ከምታገኙበት የዩቲዩብ ቻናላችን ለዚህ ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅር በቅደም ተከተል እያጋራችሁ ቆይታም እናደርግ ይሆናል። ላይክ ሰብስክራይብ፣ ሼር አድረጉን። በርከት ያሉ ቅዳሜ ጨዋቶችን ተመለከትን። ጨዋታዎች ቀጥለውም እየተካሄዱ ይገኛሉ። በአሳመጫ ሳጥናችን ላይ ግን የጨዋታ ውጤቶችን እጻፉልን፣ እኛ መረጃዎችን ከስር ከስር እናደርሳቸዋለን። አብረን እንቆያለን ውድ ቤተሰቦቻችን። አስቀድመን የሀገር ቤት ጉዳይ ነው የምናነሳውም። በሀገር ቤት በርከት ያሉ መረጃዎችን ይዘናል። በባህር ማዶ የመረጃ ሰዓታችን ታላላቆ የሚያውቁን የአውሮፓ ክለቦች በተለይም ለዚህ ሰዓት መረጃዎች እጃችን ላይ ያገኘናቸውን ክለቦች እናደርሳለን ተጠባቂ ጨዋታዎች ነበሩም በእንግሊዝ ፕሪሚየር ሊግ በጣሊያን በስፔን በጀርመን በፈረንሳይ እጃችን ላይ የደረሱ ውጤቶችን ለእናንተ ውድ አድማጮቻችን እናደርሳቸዋለን ግን ጨዋታ የተጠናቀቁ እናንተ ከምትደግፏቸው ክለቦች ወይም ከትልቅ ክለቦች ምልከታችሁን ሀሳብ አስተያየታችሁን በሀሳብ መስጫ ሳጥናችን ላይ እያጋራችሁን ቆዩ ብለናል አስቀድመን የተወሰኑ ሀገራዊ ጉዳዮችን ስለያዝን ከሀገር ቤት እንጀምር ከኬንያ አንጋፋ የረጅም ርቀት ሩጫ አትሌቶች መካከል ፖል ቴርጋት፣ ዳንኤል ኮመን እና ሞሰስ ታኑይ በዘንድሮ የ2018 የታላቁ ሩጫ በኢትዮጵያ እንደሚገኙ ተገልጿል። ሶስቱም አትሌቶች ከታላቁ ሩጫ በኢትዮጵያ መስራችና የኢትዮጵያ ረጅም ርቀት ሯጭ ምልክት ከሆነው አትሌት ኃይሌ ገብረስላሴ ጋር ከፍተኛ ተፎካካሪነትም የነበራቸው ናቸው። ቴርጋት ቀድሞ እንደ ኤሮፒያን አቆጣጠር በመስከረም 23 በርሊን የማራቶን የዓለም ክብረ ወሰን ከሰበረ በኋላ በውድድሩ ላይ በእንግድነት ተገኝቶ ነበር። ዳንኤል ኮመን በ1996 እና 98 ባሉ ሶስት ዓመታት በትራክ ላይ ከኃይሌ ገብረስላሴ ጋር በፉክር ነበረው። ሞስታኑይ በዚህ ወር መጨረሻ ወደ አዲስ አበባ ሲመጣ ለሶስተኛ ተከታታይም ጊዜ ነው። 2018 ታላቁ ሩጫ በኢትዮጵያ ዓለም አቀፍ 10 ኪሎ ሜትር መነሻውን መስቀል አደባባይና ጊዮን ሆቴል በማድረግ እሁድ ህዳር 14 ቀን 2018 ዓ ም ይካሄዳል። ለታላቁ ሩጫ በኢትዮጵያ ዝግጁ ናቸው ወይ ስንቶቻችሁ? አጋሩን። የኢትዮጵያ ፕሪሚየር ሊግ በርከት ያሉ ጨዋታዎችን ተመለከትን። ግብም ያለው ግብም የሌለው ጨዋታ ነበር። ግን በርካታ ያሉ ጨዋታዎች በግብ የተጠናቀቁ ናቸው። ለአብነት ያክል በኢትዮጵያ ፕሪሚየር ሊግ ቅዱስ ጊዮርጊስ ባህርዳር ከተማን ሶስት ለአንድ በሆነ ውጤት ድል አድርጎ ወደ ድል ተመልሷል። ጊዮርጊስ በጨዋታው ላይ ሶስተኛው ደቃ ላይ እና 27ተኛው ደቃ ላይ አቤል ያለ ሁለት ግቦችን ለጊዮርጊስ 44ተኛው ደቃ ላይ አዲሱ አቱላ ቀሪዋን ሶስተኛ ግብ ሲያስቆጠር ለባህርዳር ከተማ 34ተኛው ደቃ ላይ በረከተ ጠጋቡ ነው ግብ ያስቆጠረው። ጨዋታው እንዳጠቃላይ ከረፍት በፊት ነበር የተጠናቀቀው ማለት ይቻላል። ቅዱስ ጊዮርጊስ ከመጀመሪያ አራት የሊግ መርሃ ግብሮች ሶስቱን በአሸናፊነት መወጣት ችሏል። ባህርዳር ከተማ ያለፉትን አራት ጨዋታ ማሸነፍ አልቻለም፤ በሶስቱ አቻ ሲለያይ አንዱን ተሸንፏል። ቅዱስ ጊዮርጊስ ነጥቡን 9 ሲያደርስ ባህርዳር ከተማ ስድስት ነው። ቀጣይ ቅዱስ ጊዮርጊስ ጊዮርጊስ ከአዲያ ኦሳና እንዲሁም ኢትዮ ኤሌክትሪክ ከባህር ዳር ከተማ ጋር ጨዋታቸውን የሚያደርግ ይሆናል። ሌላኛው በግብ የተጠናቀቀው ጨዋታ ውድ ቤተሰቦቻችን ምድረገነት ሽረን ከሲዳማ ቡና ያገናኘ ጨዋታ ነበረ። ሲዳማ ቡና ሁለት ለአንድ በሆነ ውጤት አሸንፏል። የሚመራ የነበረው ግን ምድረገነ ሽረ ነው። አቤል ማሙሽ 11ኛው ደቂቃ ላይ ግብ አስቆጥሮ ምድረገነት ይመሩ ነበረ። ለሲዳማ ቡና 62ኛው ደቂቃ ላይ ፍቅረ ኢየሱስ ተክለ ብርሃን፣ 80ኛው ደቂቃ ላይ ብርሃኑ በቀለ ግብ አስቆጥሮ ምድረገነ ሽረ በመሪነት የጀመረውን ጨዋታ በሲዳማ ቡና ሁለት ለአንድ በሆነ ውጤት ለመሸነፍ ተገዷል። ሌላኛው መርሃ ግብር የነበረው ኢትዮጵያ ፕሪሚየር ሊግ ኢትዮጵያ መድን ከአርባ ምንጭ ከተማ ያደረጉት ጨዋታ ነበረ። ይህ ጨዋታ ዜሮ ለዜሮ በሆነ አቻ ውጤት መጠናቀቅ ችሏል። ምንም ግብ ካላየንበት ነበረ። አጠቃላይ የኢትዮጵያ ፕሪሚየር ሊግ የአምስተኛ ሳምንት ቀሪ ጨዋታና ቀጣይ ጨዋቶችን በተመለከተ ደግሞ በቀጣይ የመረጃ ሰዓታችን ለእናንተ ውድ አድማጮቻችን አካተን የምናመጣ ይሆናል። በባህር ማዶ መረጃችን እጃችን ላይ የደረሰ አንድ ውጤት ከስፔን ላሊጋም ጄሮና ከዲፖርቲቮ አላቬዝ ነው። ጨዋታው በጄሮና እንደ ለባዶ አሸናፊነት ተጠናቋል። ታይ ጎንቪክ በ16ኛው ደቂቃ ላይ ያስቆጠራት ብቸኛ ግብ ነው ጄሮናን በጨዋታው ድል እንዲያደርግ ያደረገው። ሌሎች በስፔን ላሊጋ የተደረጉ ጨዋታዎች ውጤት እንደደረሰን ለእናንተ ውድ አድማጮቻችን የምናደርሳችሁ ይሆናል። እናንተ ግን በሀሳብ መስጫ ሳጥናችን ላይ እየተከታተላችሁ ያላቸውን ጨዋታ ወይም የተጠናቀቁትን በሀሳብ መስጫ ሳጥናችን ላይ ጻፉልን። ከስፔን ሳንወጣ ግን አንድ መረጃ እናክል። ውድ ቤተሰቦቻችን ከባርሴሎና ጋር በተያዘ አንድ መረጃ ደርሰናችሁ ነበር። ያው ስቴዲየማቸውን በልምምድ መርቀውታል። ያው በጨዋታ ገና አልተመረቀም። ባርሴሎና በኖቬምበር 22 ከአትሌቲኮ ክለብ ጋር ለሚያደረጉት ጨዋታ ወደ ካምፕኑ እንደሚመለሱም እንግዲህ መረጃዎች እየወጡ ይገኛሉ። ጥንቅቅ ያለውን መረጃ በቀጣይ መረጃ ሰዓታችን አጣርተን እናመጣዋለን። ግን በኖቬምበር 22 ባርሴሎና ወደዚህ ስቴዲየም የመመለስ እቅድ ያለው ተብሏል። ክርስቲያኖ ሮናልዶ ከሰሞኑ ቃለ መጠይቅ አድርጎ በርካታ መረጃዎች እየወጡ ነበር። አንድ ግን ያላደረስናችሁ ከቴንሃግ ጋር በተያዘ ነው። ክርስቲያኖ ሮናልዶ ከኤሪክ ቴንሃግ ጋር ስለመስራት ተጠይቆ ነበረ። ቴንሃግ ወደ ዩናይትድ ሲመጣ ሜሲ ከእኔ እንደሚሻል ነገረኝ። በማግስቱ ተቀያሪ ወንበር ላይ አስቀምጠኝ። ያኔ ነበር ከአሰልጣኝ ሳይሆን ከኮሜዲያን ጋር እየሰራው እንደሆነ የተረዳሁት። ያኔ ነው ጸባችን የጀመረው ብሏል። ስለዚህ በማንቸስተር ዩናይትድ ቤት እኔ እና እሱ አንድ ላይ ለመስራት የሚያስችል ምንም ነገር አልነበረንም ብሏል። በእርግጥ በወቅቱም ወጥቶ እሱ በቃለ መጠይቅ ለይህንን ነገር አንስቶት ነበር። ከሰሞኑ ክርስቲያኖ ሮናልዶ ከፒርሰ ሞርጋን ጋር የነበረው ቃለ መጠይቅ በተለያዩ ምዕራፎች ለሚዲያ ሲደርስ በርካታ አነጋጋሪ ነገሮች እየወጡበት ነበረ። እኛም በመረጃ ሰዓታችን ከስር ከስር እያደረስናችሁ ነበረ። ታዲያ ከቴና ጋር የነበረን ግንኙነት በጣም ክፍተት የነበረው ከመጀመሪያው ቀን ጀምሮ ብሎታል። አርኔ ስሎት ፔፕ ጋርዲዮላ ዙሪያ ሀሳባቸውን ናገርቷል። የእሱን ቡድን መግጠም አሪፍ ነው። ምክንያቱም የሱን አምስት ስድስት ወይም ሰባት ተጫዋቶች ምንም ሳይሰለችህ መመርመር እና መመልከት ትችላለህ። የእሱ ጨዋታ ከሌሎች አሰልጣኞች ጨዋታ ይልቅ እጅግ አዝናይ ነው ብሎ ጋርዲዮላን አመስግኗል። በአሁኑ ጊዜ በጨዋታ ላይም ሰዓት መግደል መጥቷል እና ይህንን ነገር አልወድም። ሆኖም ግን ለተጋጣሚ ፈታኝ ነው። ይህ አዲስ የመጣ ታክቲክ ነው። ነገር ግን ፔፕ ይህንን አልፎ አልፎ ነው የሚተገብረው እንጂ በእግር ኳስ ላይ ሰዓት ሲገል እማናቀው ሰው በሚል ፔፕ ጋርዲዮላን አወድሶታል። አርኔ ስሎት ስለቨርጅል ስለ ቨርጅል ቫንዳይክም ሀሳባቸው ነገርተዋል። የዚህ ቡድን መሪ እንደሆነ ግልጽ ነው። ለብዙ ዓመታት ለዚህ ክለብ ጠቃሚ ሆኖ እያገለገለ ነው። እንደሱ አይነት ድምፁን በደንብ የሚጠቀም መሪ አጋጥሞኛ ያቅም የብቃቱን ደረጃ 10 ከ10 የሰጡት ሲሆን ጨዋታ ላይ ብቃቱ 9 ከ10 ሌሎች ተጫዋቾች 9 ከ10 የሆነ ብቃት ካሳዩ ይሞገሳሉ። እሱ ግን 9 ከ10 ካገኘ በጨዋታ ላይ ይተቻል ብለዋል። ካለፈው ውድድር ዓመት ጋር ዘንድሮም ተመሳይ ብቃቱን እያስመለከተ ነው። ነገር ግን የመከላከል ስራው መስራት የነበረበት አንድ ወይም ሁለት ሁኔታዎች ላይ ወይም አንድ ወይም በሁለት ተጫዋች ብቻ አይደለም፣ ሙሉ ተጫዋቾ የመከላከል ሂደቱን ማገዝ አለበት ብለዋል። አርኔ ስሎት ስለ ዋንጫ ፍቅሩም ተጠይቀው ነበረ። የአሁኑ ደረጃ ሰንጠረዥ ስትመለከቱ አርሰናል ከሲቲ እና ከእኛ የተወሰኑ ነጥቦች ርቀት ላይ ይገኛሉ። ባለፈው ውድድር ዓመት አስር ጨዋታ ለመጫወት ሲቀረን በስምንት ወይም በአስር ነጥብ ርቀን እየመራን ነበረ። ሆኖም ግን ለእኔ ስጋት ነበር የተሰማኝ ምናልባት የዛኔ በሁለተኛው ውድድር ዓመት አጋማሽ ላይ ብቃታችን ጥሩ ስላልነበር ይሆናል የሰጋውኝ። የዛኔ ብቃታችን እንደወረደ ማንም አላስተዋለም ነበር። ነገር ግን እኛ በሁለተኛው ሲዝኑ አጋማሽ ላይ በተለይም ታዳክመን ነበር ብሏል። አርሰናል ሶስት ጎሎችን የተቆጠሩበት ሲሆን አንድ ጨዋታ ተሸንፈው እነሱም እኛነን የረታ ናቸው። በአሁኑ ሰዓት ደረጃ ሰንጠረዡን የያን እነሳቸው የሚሉት በአሁኑ ሰዓት ደረጃ ሰንጠረዡን መመልከት ጥቅም ያለው አይመስለኝም። ይልቁንስ ጨዋታን እያሸነፈን መቀጠል ይኖርብናል ብሏል። ስለዚህ የሲቲን ጨዋታ ከመወጣት እንጀምራለን ብለዋል አሰልጣኝ አርኔ ስሎት። ከዩናይትድ ና ቶትናም ጨዋታ በፊት አንድ መረጃ ሊቨርፑል ቤት እናክል ቪክተር ቦኖፌሴ የቀድሞ የባየርና ሊቨርፑል ሰነ ተጫዋች ስለ ፍሎሪያን ቬርዝ ሀሳቡን አጋርቷል ስለ ፍሎሪያን ቬርዝ አትጨነቁ በቅርቡ በሱ ትደሰታላችሁ ልጁ ምን ያህል ጎበዝ እንደሆነ ሁላችንም እናውቃለን ብዙ ወሬዎች ለምን እንደሚመጡ አውቃለሁ ግን እመኑኝ ፍሎ ድንቅ ሰው ነው ወይም ፍሎሪያን ቬርዝ ድንቅ ተጫዋች ነው ብሏል ታታሪ ነው እናም በቅርቡ ሰዎች እውነተኛውን ፍሎሪያን ቬርዝን ያሉ በእሱ ይደመማሉ ምንም አትስጉ ብሏል ወደ ብቃቱ ይመለሳል በቅርቡ እያለ ይገኛል በሊቨርፑል ቤት እንኳን ቁጥሮቹ ተሻሽለዋል። በእርግጥ ምንም ጥያቄ የለውም። የአውሮፓ ሻምፒዮንስ ሊግ የዚህ ሳምንት ተጫዋቾቹን ብቻ ማየት በቂ ነው። እንዴት ያለ አስደናቂ ተጫዋች እንደሆነ ተመልክተናል። ቁጥሮቹም ያነበር በማለዳው መረጃችን የተወሰኑ መረጃዎችን ከፍሎሪያን ቬርዝ ጋር በተያያዘ ቁጥሮችን ጭምር ዋቢ አድርገን ጠቅሰንላችሁ እንደነበረ የሚዘነጋ አይደለም። የቅዳሜ ትልቁና ተጠባቂው ጨዋታ ቶትናሃም ሆትስፐር ስቴዲየም ማንቸስተር ዩናይትድ ከቶትናሃም ያደረጉት ነበረ። ጨዋታው ሁለት ለሁለታቸው በሆነ ውጤት ተጠነቋል። ምናልባት ለዩናይትድን በጣም የሚያስቆጨ ጨዋታ ይመስላል። አንድም በብሪያን ቤሞ 32ተኛ ደቂቃ ግብ ዩናይትድ ይመራ ነበር። ከዛ ብዙ እድሎችን ፈጥሯል። በመጀመሪያ አጋማሽ ቶትናም ሙከራ እንኳን ማድረግ የተሳነው ቡድን ሆኖ ተመልከተኗል። ዩናይትድ ሁለተኛ ግብ ሊያገኝባቸው የሚችለውን አጋጣሚዎች አልተጠቀምም። ከዛ በኋላ 84ኛው ደቂቃ ላይ ማቲያስ ቴሌ ቶትናምን አቻደረገ። የማቲያስ ቴሌ ግብ የማቲያስ ዴላይት ዴፍሌክሽን ሞር ለግብ ጠባቂ ኳሶን ፈታኝ ያደረገበት። ከዛ 91ኛው ደቂቃ ላይ ሪቻርልሰን ግብ አስቆጥሮም ቶትናም ሆትስፐር ስቴዲየም ድብልቅልቁ ወጣ። ምክንያቱም 91ኛው ደቂቃ ላይ ነው ጨዋታው ሊጠናቀቅ ደግሞ የቀረው የጭማሪው ደቂቃ አምስት ነበረና ኦሎሞስት አራት ደቂቃ ብቻ ነበር የቀረው። ሪቻርልሰን ልብሱን አውልቆ ነው ደስታውን የገለጸው። ለዚህ ግን ምናልባት ዩናይትድ ውያን ማኑኤል ኡጋርቴን ይቅሪቱታል ተብሎ አይታሰብም። ከዛ በኋላ ማቲያስ ዴላይት ዘጠና ስድስተኛው ደቂቃ ላይ የጭንቅላት ኳስ ከብሩኖ ፈርናንዴዝ አግኝቶ አስቆጥሮ ጨዋታውን አቻ አደረገ። ቶትንሃምም ዩናይትድም ነጥባቸውን 18 18 አደረሱ። አንዳንድ ነጥብ ከተጋሩ በኋላ ቀጣይ ሳምንት ሰኞ ማንቸስተር ዩናይትድ ከኤቨርተን፣ እሑድ አርሰናል ከቶትንሃም ከኢንተርናሽናል ብሬክ በኋላ የሚደረግ መርሃ ግብር ይሆናል። ጨዋታውን ግን እንዴት ያለ ነበር የሚለውን በቁጥር እንግለጻው። ብሪያን ቤሞ ካማድ ዲያሎ፣ ማቲያስ ዴላይት ከብሩኖ ፈርናንዴዝ ያገኙትን ኳስ አስቆጠሩ። በቶትናም በኩል ማቲያስ ቴሌ ሲያስቆጥር፣ ደስቲን ኡዶጌ፣ ሪቻርልሰን ሲያስቆጠር፣ ዊልሰን ኦዶበርት አሲስት አድርጓል። በቢጫ ካርድ በደረጃ ቶትናም አምስት ቢጫ ካርድ ዩናይትድ አንድ ብቻ ቢጫ ካርድ አይተዋል በኳስ ቁጥጥር ቶትናም 55 በመቶ ዩናይትድ 45 በመቶ ኦፍሳይድ ዩናይትድ ተጫዋች 3 ጥፋት ያለ ቶትናም 2 የማዕዘን ምት ቶትናም 5 ዩናይትድ ሶስት በሙከራ ደረጃም ቶትናም 10 ዩናይትድ 5 በኢላማውን በጠበቀ ሙከራ ቶትናም 4 ማንቸስተር ዩናይትድ 2 ኢላማውን የጠበቀ ሙከራ ማድረግ የቻሉበትም ጨዋታ ነበረ በግብ ጠባቂ ደረጃ ሼላንምንስ ሁለት ያለቀላቸውን ኳሶች አድኗል። በጣም ድንቅ ነበረ። እንደውም ጨዋታውን ሲያስተላለፉ የነበሩ ኮሚንታንተሪዎች የዳቪድ ዲሃን ቅጽበታዊ ኳሴ ማዳን ሂደት እያየንበት ነው ብለው ነበረ። በታክል ደረጃ ቶትናም 6 ታክል ፈጽመዋል፣ ዩናይትድ 19 ቶታል ፓስ ወይም የተቀባበሉ ኳስ በቶትናም በኩል አራት ስልሳ በዩናይትድ በኩል ሶስት ዘጠና ኳስን የማቀበል ስኬት ቶትናም ሰማንያ ሁለት በመቶ ዩናይትድ ሰባ ሰባት በመቶ፣ ጥፋት ቶትናም አስር ጥፋት አጥፍተዋል ዩናይትድ ስምንት ቢጫ ካርድ ቶትናም አምስት ዩናይትድ አንድ ቀይ ካርድ በጨዋታው ላይ የለም። በቁጥራዊ መዘኛዎች ይህን ይመስላሉ። በእርግጥ በቀጣይ መረጃ ሰዓታችን ላይ ቁጥራዊ መረጃውን ጥንቅቅ አድረጋችሁ እንድትረዱት የኦፕታን ቁጥራዊ መረጃ ለእናንተ ውድ አድማጮቻችን እንደዚሁ ይዘንላችሁ። ምን መጣም ይሆናል ለሁለት ተከታታይ የፕሪሚየር ሊግ ጨዋታ ነው ማንቸስተር ዩናይትድ ጎል አስቆጥሮ ከዛም ሁለት ጎል ተቆጥሮበት ሁለት ለአንድ ተመርቶ መልሶ ጨዋታውን አቻ ያደረገውም ይህ ለሁለተኛ ጊዜ ነው። ዩናይትድን በተከታታይ ገጠመው የኖቲንግሃም ፎረስትን ጨዋታ አየን። አሁን በቶትናም ገጠመው ለመጨረሻ ጊዜ ዩናይትድ ይሄ ታሪክ ሲገጥመው ሲቲ እና ዩናይትድ በ89 ነጥብ እኩል ፕሪሚየር ሊጉን ጨርሰው በግብ ክፍያ ልዩነት ሲቲ የፕሪሚየር ሊጉን ዋንጫ ያነሳበት ዓመት ነበረ። በጨዋታውን የሚኪ ቫንደቪንን ማመስገን አለባቸው ቶትናም፣ ምክንያቱም የቤንያሚን ሼሽኮን ጎል ልትሆን የምትችል ኳስ በታከል ያወጣበት መንገድ ይለያል። እንደ አጠቃላይ ሚኪ ቫንደቪን በአውሮፓ አምስት ታላላቅ ሊጎች ሶስት ጎል ያስቆጠረ ሁለት የመጨረሻ ታክሎችን የወረደ ልክ እዛ አንደኛውን ያው በዚህኛው ጨዋታ ላይ ቤንያሚን ሸሽኮ ላይ የወረደው ነው። የወረዱ ታክሎችን አስመልክቶናል። የስፐርስ ደጋፊዎች ምናልባት በቡድናቸው ደስተኛ ካልሆኑ በአንድ ነገር ነው። ይኸውም ውድ ቤተሰቦቻችን፣ ቶትናም ባለፈው ዓመት ህዳር ወር አስቶንቪላን አራት ለአንድ ካሸነፉ ወዲህ መጀመሪያ ግብ አስተናግደው ድል አላደረጉም። ያለፉትን 18 ጨዋታ አራታቻ 14ቱን ተሸንፈዋል። ስለዚህ ቶትናም ቀድሞ ግብ ከተገጠረበት እያሸነፈም እንዳልሆነ የተመለከትንበት ጨዋታ ነበር። ዊልሰን ኦድበርት እንግዲህ በሁለተኛ አጋማሽ መጣ፣ አሲስት አደረገ፣ በርካታ የግብ ዕድል ፈጠረ። ሶስት በርካታ ኳሶችን በስኬት አቀበለ። ይህ በመቶኛ ነው በርካታ የአንድ ላንጌቶችን ያሸነፈ ይህም ትልቁ የሚባለ ቁጥር ነው። በነገራችን ላይ በቶትናሞት ስፐርስ ቤት ተቀይሮ የገቡ ተጫዋቾች በጣም ወሳኝ ነበሩ። ለአብነት ያክል ማቲያሽ ቴሌ የጨዋታው ያቻነት ግብ ሲያስቆጠር ከአምስት ደቂቃ በፊት ሜዳ ላይ ነበረ ተጫዋች ነው። በጣም አስደናቂ ሆኖ ተመልክተኗል። ምናልባት ግቧ ላይ የተወሰነ እድለኝነት እንደነበረ ምንም ጥያቄ የለውም። ያው የማቲያሽ ቴሌ ግብ ስትቆጠር የማቲያስ ዴላይተ ዴፌሌክሽን በተወሰነ መንገድ ኳሷ በደንብ ከግብ ጠባቂው እንድትርቅና የግቡ ቋሚን ታካ እንድትገባ ያደረገ አጋጣሚ ነበረ። በጨዋታው ዙሪያ ግን በርካታ ሀሳቦች እየተነሱ ነበረ። የተወሰኑትን እናንሳቸው ቤተሰቦቻችን ከተጫዋችና ከአሰልጣኝ የማንቸስተር ዩናይትዱ የተከላካይ ስፍራ ተጫዋች ማቲያስ ዴላይት ከጨዋታው በኋላ ሀሳቡን አጋርተዋል። ማሸነፍ ይገባን ነበር ብሏል ዴላይት። የማንቸስተር ዩናይትድ የአቻነት ግብ በመጨረሻም ደቂቃ ያስቆጠረው ማቲያስ ዴላይት የተሻለ ይገባን ነበር ብሏል። የተጫወትንበትን መንገድ ካሰብን ከዚህ የተሻለ ውጤት ይገባን ነበር ሲል ማቲያስ ዴላይት ተናግሯል። አምስት ጨዋታ በተከታታይ ሳይሸነፍ ስለመጓዝ ጠይቀው ዴላይት በማጥቃት በጣም ያደገኛንን ጥንካሪያችንን በደንብ እናውቃለን ጨዋታውን ግን ማሸነፍ ይገባ ነበር ብሏል። በጨዋታው ላይ ምናልባት እድለኛ አይደለንም ብሎ ካነሳቸው ነጥቦች ውስጥ አንደኛው የማቲያስ ቴሌ ጎል ስትቆጠር ነው። ኳሷን ብሎክ ላደርግ ሞክሬ ነበር፣ ነገር ግን ከመቆጠር አላደንኩም። ጎሉ በመቆጠሩ በጣም ተበሳጨቻለውም ብሏል። የቶትናም የመጀመሪያ ግብ ትንሽ እድለኝነትም የታከለበት ነው ብሏል። የጨዋታው ድራማ 84ኛው ደቃ ላይም ቴሌ አቻረጋቸው። ሪቻርልሰን ቶትናምን መሪ አረገ ማቲያስ ዴላይትስ ከብሩኖ ፈርናንዴስ የተመታቸውን የማዕዘን ምት ወደ ግብነት በመቀየር ዩናይትድ ጨዋታውን ከሊሸነፍ ከጥቂት ደቂቃዎች ተርፎ ባቻ ውጤት ጨዋታውን ማጠናቀቅ ችሏል። ሩበን አሞሪም ይናገራሉ። ከጨዋታው በኋላ ማሸነፍ ካልቻልክ መሸነፍ የለብም ብለዋል። የማይሰሩ ና የቶዶ አሰልጣኝ ሩበን አሞሪም ቡድናቸውም በጨዋታው ነጥብ ማጣቱን ገልጸዋል። ማሸነፍ ካልቻልክ መሸነፍ አትችልም ያሉት ሩበን አሞሪም ቡድኔ ይህንን ነው ያደረገው ሲሉ ተደምጠዋል። አክለውም ጨዋታውን እንደ አጠቃላይ ከተመለከትነው ሁለት ነጥቦችን አተናለ ብዬ አስባለሁ። ሶስት ነጥቡን ፈልገን ነበር ብለዋል። ትንሽ ብስጭት ይሰማኛል። ነገር ግን ከቶትናም ሁለተኛ ጎል በኋላ ተጫዋቾች ባሳዩ ምላሽ ግን በጣም ኮርቻለው ብሏል። ምናልባት ማንቸስተር ዩናይትድ አንድም ፈርጊ ታይም ግቦች ሁለትም፣ ግን የመደናገጥ ስሜታቸው እየጠፋ መጥቷል። አሁን ቶትናም በተከታታይ ሁለት ግብ ሲያስቆጠርባቸው፣ በዛ ላይ ሪቻርሊሰን ግብ የማሸነፊያ ግብ ነበር የምትመስለው። ከዛ በኋላ ዩናይትድ ወደ ጨዋታው ለመመለስ ያደረጋቸው ሁለት ጠረቶች በጣም ወሳኝ ነበሩም። በሁለት አጋጣሚ ግብ ማግኘት ይችል ነበር፣ አንደኛውን አስቆጥሯል። ለዚህ ደግሞ የቡድኑ በዛ ደረጃ መመለሱ አስደስቶኛል ብለዋል። ብሩኖ ፈርናንዴዝ ሶስት አሲስት አራት በፕሪምየር ሊግ ጨዋታ በ29 የግብ ዕድሎችን በመፍጠር በፕሪምየር ሊጉ ከተከታዩ በስምንት ይልቃል። ብሩኖ ፈርናንዴዝ አሁንም ለማንቸስተር ዩናይትድ አሲስት አድራጊ አሁንም ለማንቸስተር ዩናይትድ ከፍተኛ የግብ ዕድል ፈጣሪው ተጫዋች ነው። በእርግጥ ቢያንስ አንዱ ተቆጥሮለታል በማቲያስ ዴሌት የሚፈጥራቸው እድሎች ግን አብዛኞቹ እየተቆጠሩ አይደለም። ለማንኛውም ባለፉት አራት ተጫዋታ ሶስተኛ አሲስትን ማበርከት ችሏል። ብሪያን ቤሞ የፕሪሚየር ሊጉ የኦሮመር ተጫዋች የፕሪሚየር ሊጉ የደጋፊዎች ማህበር የኦሮመር ተጫዋች አራት ጎሎችን በአራት ተጫዋታ ያስቆጠረ ቁመቱ አጭር ነው ግን በጭንቅላቱ ገይቶ ነበረ ኳስና መረበን ያገናኘው አማድ ለብሪያን ቤሞ አሲስት አድርጎለታል። በጨዋታው ላይ በዚህ ውድድር ዓመት በፕሪሚየር ሊጉ ከአማድና ብሪያን ቤሞ ጥምረት የተዋጣለት ካልን ሁለት የአማድ ዲያሎ አሲስቶች በብሪያን ቤሞ ሁለቱም ተቆጥሯል። አሁን ባሊዮንዶረን ካሸነፈው ኦስማን ዴምቤሌ ኩል ሀያ ግቦች ያለው ተጫዋች ነው። በነገራችን ላይ ከዛ ውጪ ብሪያን ቤሞ ባለፉት አምስት የውድድር ዘመናት ከማንኛውም ተጫዋች በበለጠ በቶትናም ሆትስፐር ስቴዲየም በሊጉ ብዙ ጎሎችን አስቆጥሯል። ለአራት ምናልባት የማለዳው መረጃ የተከታተለ የዩናይትድ ደጋፊ በእርግጠኝነት ይህን መረጃችንን ተከታትሎታል። ብሪያን ቤሞ ብዙ ከሚቀናቸው ክለቦች ቶትናም አንድም በሜዳው ብራይተንም ብለናችሁ ብራይተን ላይ ሁለት ጎል አስቆጥሮ ነበር። በቶትናም ላይ ተመሳሳዩ ነው ማድረግ የቻለው ብሪያን ቤሞ በሁሉም ውድድሮች ለማንቸስተር ዩናይትድ ሰባተኛ ግቡንም ከመረብ ማሳረፍ ችሏል። ማንቸስተር ዩናይትድ በመጀመሪያ አጋማሽ አንድም ሚላ መሆን የጠበቀ ሙከራ ያልተሞከረበት ሴላንመንስ ግብ ጠባቂ መሆን ከጀመረ ጊዜ ጀምሮ ዩናይትድ ሽንፈት ያልገጠሙ፣ በዚህም ማንቸስተር ዩናይትዶች ባለፉት አምስት የፕሪምየር ሊግ ጨዋታ ሶስት ድሉለቻ 12 ጎሎችን አስቆጥሯል፣ 7 ተቆጥሮባቸዋል። የሩበን አሙሪ ያለመሸነፍ ረጅሙ ጉዞ ነው። ሰንደርላንድን ሁለት ለባዶ፣ ሊቨርፑልን 2 ለ1፣ ብራይተንን 4 ለ2 ከኖቲንግሃም ፎረስት እና ከስፐርስ ጋር በተከሳሳይ ሁለታቻ በተከታታይ አንድ ለባዶ መርቶ ሁለት ለአንድ ተመርቶ ሁለታቻ ያጠናቀቀባቸው ሳምንታት ነበሩ። በጨዋታው ላይ ሃሪ ማጓየር በሃምስትሪንግ ጉዳት ከሜዳ ወጥቷል። ሌላኛው ተቀይሮ የገባው ቤንያሚን ሼሽኮም በጉዳት ምክንያት ግብ ልትሆን የምትችል ኳስ አምልጦት ወጥቷል። የሼሽኮ የራስ መተማመኑን ከማጣቱ በላይ መጎዳቱን ያስጨነቀኝ እያሉ ነው። እሳቸው ግን ግን ያቺን ኳስ ያላስቆጠረበት መንገድ በዩናይትድ ደጋፊዎች ዘንድ በእርግጠኝነት በጣም የሚያስቆጭ ነው። ሊያስቆጥር የሚችልበት ፊት ላይ ነበር። ከግብ ጠባቂው ጋር ፊት ለፊት ተገናኝቶ ነበረ፣ ግን አላደረጋትም። ለማንኛውም እሱም ተጎድቶ ከሜዳ ወጥቷል። ስለዚህ ዩናይትድ በጨዋታው ላይ ሁለት ግብ ሁለት ጉዳት አስተናግዷል። ሃሪ ማጓየር እና ቤንያሚን ሸሽኮ ቀጣይ ኢንተርናሽናል ብሬክ ነው። ምናልባት በእረፍት የሚያገግሙ ከሆነ ወሳኝ አጋጣሚ ሊሆን ይችላል። ሩበን አሞሪ ቡድን ሩበን አሞሪ ካዝሜሮና እንደዚሁም የማጓየርን ኮንትራት በተመለከተ የእኔ ዓላማ ከሁለቱም ጋር መቀጠል ነው። የውድድር ዘመኑ ላይ ነው ትኩረት፣ ለጊዜው ግን እያደረግን ያለነው ሲሉ ተደምጠዋል። ማንቸስተር ዩናይትድ በዚህ ውድድር ዘመን መሻሻሉ ግልጽ ነው። ይበልጥ ተቀናይተው ይታያሉ። ወደፊት በሚሄዱ ጊዜ የበለጠ አደገኛ ነበሩ ብለዋል። ቶማስ ፍራንክ ከጨዋታው በኋላ በሰጡትም ሃሳብ ማንቸስተር ዩናይትድን ልናሸነፍ ተቃርበን ነበረ። የተቆጠረብን የመጨረሻ ደቂቃ ግብ ነው ይሄ በጣም የሚያስቆጭ ነው ብለዋል። ቶማስ ፍራንክ እንዳጠቃላይ ከጨዋታውም ነጥብ ልናገኝ የምንችልበትን ነገር ባለማስጠበቃችን አዝኛለሁ ያሉት እሳቸው፣ ነገር ግን ማንቸስተር ዩናይትድ እንደ ቡድን በጣም ተደራጅቷል፣ በጣም ተለውጧል፣ ተሻሽሎ የመጣ ቡድን ብለዋል። በእርግጥ ከጨዋታው በፊት ይህንን ጉዳይ አንስተውት ነበረ። ያው ማንቸስተር ዩናይትድ ከቶተንሃም ሆትስፐርስ ያደረጉት ጨዋታ ከሞላ ጎደል ይሄንን ይመስል ነበር። ዩናይትድ ውያን ግን በጨዋታው ዙሪያ ምልከታችን ብታጋሩን ደስ ይለናል። የቶተናም ደጋፊዎች እንደ እንዳጠቃላይ ደግሞ አርሰናል ከሰንደርላንድ እንዲሁም ቸልሲ ከወልቭስ ያደርጉትን ጨዋታ በቀጣይ መረጃ ሰዓት እናካትቷለን። ምክንያቱም ይሄን መረጃ ስናጠናቅር ጨዋታዎቹ ገና አልጀመሩም። ምልከታችን በአሳመስጫ ሳጥናችን ላይ ላኩልን። ጨዋታዎቹንም ውጤት አድርሱን። በቀጣይ መረጃ ይዘነን እንመጣለን። ሰናይ ጊዜ